ወይኔ ጉዴ፣ ወይኔ ጉዴ! ይህንን ያክል መሽኮርመም እንዲህ። ናዲ ምን ሆነሽ ነው እንዲህ? ዶላርን ብቻ አታስቢ፣ ሞትንም አስቢ። ሚፍታስ ምን ሆንክ? ምን ነካህ? ዶላር ብቻ በአእምሮህ ላይ አይመላለስብህ። ነገ ለአኸራ ህሰብ። ነገ የት ነው ያለሁት የውሻሸት ላይ ኑሮ ላይ ያለሁት መኖሪያ ያለሁት የእውነት መኖሪያ ላይ ያለው ብለህ አስብ። ይሄንን ያክል እናንተ በሚዳ እየመጣችሁ የምትተሻሹት ምንድን ነው? ነውር ሀራምን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር በማድረግ እንግዲህ አሳድጉ ለማለት እወዳለሁ። ባይሆን እኔም አለባበሴን እያየሁ ነው፣ ባይሆን ማለት ነው። ምክንያቱም ይሄ ሀራም የለውም ዝም ብሎ መተሻሸት በቃ ምናምን ነገር፣ ይሄ ነው ሀራሙ። ምክንያቱም ከሀጅ ነብዬ ወንድጋ ማለት ነው ዛሬ ምድላችሁ ነው የመጣሁት። ዛሬ በነናዲና ሚፍታህ ነው ተመልሼ የመጣሁት ማለት ነው። ናዲና ሚፍታህ ግን ከልክ እያለፋችሁ ነው። ዛሬ ምን ቢሉን ጥሩ ነው። እኔ የምር ሊያሳውቁና የመጡት ብዬ ሰፍ ብዬ ስመለከት እነሱ የመጡት ሲተሻሹ ለማሳየት ነው በቃ ሂዳ መለጠፍ ልደረቱ ላይ ከኋላ ሂዳ መለጠፍ ምናምን። ኧረ እናንተ ምን ነው፣ በቃ እንደ ተወዳችኋል አደለም? ተፋቅራችኋል አደለም? ለትዳሩ ተሳሰባቸው አደል? ኒካ አድርጎ በቃ ይህ እኮ ቀላል ነገር ነው። ከባዱ ነገር ለእናንተ መጥፎ ነገር ግን ያለ ኒካ እንደዚህ እየተሻሻችሁ፣ ሞትን እረስታችሁ፣ እዱኒያም ብቻ የምታስቡ እንደገና ደግሞ ዶላር ብቻ በቅንጭላታችሁ ላይ የሚመላለስ አቱሉ። እውነቴን ነው፣ እኔ በእናንተ ቪዲዮ ብዙ ሰርች አላውቅም፣ አያልችኋለው። ግን እኔ ሚፍታህን ከዚህ ቀደም እዛኛው ቪዲዮ ላይ ተመልሳችሁ ማየት ትችላላችሁ። ሚፍታህ በጣም ቁጥብ ልጅ፣ አላህን የሚፈራ ማለት በቃ እኔ እንደዚህ ሴት ጋር እየተሻሸ ምናምን ሴት እየተለጣጠፈ ሴት ጋር ሲሰራ ከኦምሪ ያቸው አላውቅም። እና አሁን ግን ከእሷ ጋር እንደዛ ሆነው ቪዲዮ በሚሰሩበት ሰዓት እኔ በኒካ ነው ብዬ አምኜ በቃ ውስጤ ና ሳምኘው እንደዛ ያደርጉን ብዬ በቃ ነበረ የወሰድኩት ማለት ነው። ግን እነሱ ሳያቸው ኒካ የላቸውም። በሚዲያ አይታችሁ ከሆነ በኮሜንት ራምላ እንዳውም ቪዲዮ ሰርታለች ስለነሱ ማለት ነው። አሳውቁን፣ ቁርጡን፣ ነገሩን በቃ አለዚያ ጦሽ ልንል ነው ብላለኝ ማለት ነው። እውነቷ ነው። ጦሽ ልንል ነው። ኒካ አደረጋችሁ ነው እንደዚህ የምትለጣጠፉት? ወይስ ኒካ ሳት አደርጉ ነው እንደዚህ የምትለጣጠፉት እናንተ? ቆይ እስኪ እናንተ ቪዲዮ ወላጆቻችሁ አየውትን እንዲ መፍሩ ዳውታል እኔ እንግዲህ የናዲ እናት እና አባቷን ቤተሰቦቿን ባላቅም የሚፍታህ እናቱ እዚህ መድና ናት። እኔ ያለሁበት ማለት ነው። እኔ ያለሁት መድና ነኝ። የእሱም እናት መድና ነው ያለችው፣ እዚህ ስዑድ ውስጥ ነው ያለችው። እሷ የራሷ የሆነ ቻናል እሷም አላት። ታየዋለች። ትንሽ በተሰብ አይታፈርም? አላህን አትፈሩም? ይህንን ያክል መለጣጠፍ ያለ ኒካ በጣም ነው የሚያስጠላው። ኒካ አድርጋችሁ ከሆነ ውጡና ንገሩን እናንተ ተወናጅላችሁ ማለት ነው። እኛንም አታወናጅሉን እኛንም አታወናጅሉን። እንደ እኛ እኮ እናንተ ኒካህ አድርጋችሁ በቃ ተጋብታችሁ ብትወልዱ ምናምን በጣም ነው ደስ የሚለው። ከፍ እናደርጋችኋለን እንዴ! ለተመልካች ራሱ ተመልካች ልብ ውስጥ ትገባላችሁ። አለዚያ ግን የዝም ብሎ መተሻሸት ምናምን ምናምን ነገር ወላይ በጣም ነው የሚያስጠላው። ሀራም ነው እና የሱም እናት ይህን ቪዲዮ ልታይ ትችላለች ለማለት ፈልጌ ነው። እዚህ መድናነት ያለችው ሀረሙ ቅርብ ነው። ሀረሙ ጋ ነው ቤቷ ይመስለኛል። እና እኔም ሀረሙ ጋ ነኝ። ቤቴ ቅርብ ነው። እናቱ እዚህ ነው ያለችው አውቃለሁ። ስለዚህ ትንሽ እናት እየዋስ ቆይ፣ ምን አስባ ነው የሚፍታህ እናት? ስለ ሀራም ስለ ሀላሉ በደንብ ታውቃለች። ሀራም እና ሀላል በደንብ የሚታወቅበት ሀገር ነውና ያለችው፣ ሳውዲ አረቢያ ስለ ሀራም ስለ ሀራር በደንብ ያውቃሉ። ቁርአኑን ጠለቅ ብለው ሀዱስን ጠለቅ ብለው በደንብ ስለሚያውቁ ማለት ነው። እዚህ እንደዚህ ያለ ሀገር ላይ ሆና ተቀምጣ እንዴት ያለ ኒካ እንደዚህ ከሴት ጋር ሲለጣጠፍ ስታይው ምን አለች? የምር እውነትን ነው እና እውነት ኒካ አድርጋችሁ ነው ያለ ኒካ ነገሩን፣ አሳውቁን ወንጀል ሰብሳቢ አታድርጉም ማለት ነው። የራሳችን ደግሞ ወንጀል አንሶ እኛንም ወንጀለኛ አታድርጉም። ስለዚህ ቶሎ በፍጥነት ንገሩን፣ እኔ ካላችሁ አድርጋችሁ ነው ሳታደርጉ። መችም ተተመልካች የተደበቀ የለም ከውድ ቤተሰቦቻችሁ ተውድ ተመልካቾቻችሁ የተደበቀ ነገር የለም አይደለ? ስትፋቱ በእኛ ፊት ነው የምትመጡት፣ ስትጋቡ በእኛ ፊት ነው። በቃ ሁሉን ነገር አይደል እንደ እና ምን ለማለት ፈልጌ ነው፣ እኔ ባለፈው እንኳ ውስጥ ና ሳምኝ ነበር፣ ግን አሁን አሁን ሳያቸው እኔም ሰዎቹ እንደሚጠራጠሩት እኔም እየተጠራጠርኩ ነው ማለት ነው። እና ባለፈው ራሱ ልጁ ለጅ ል ምናምን እያሉ ሲመጣ እኔ ያህለ ኒካህ አልመሰለኝም። በኒካህ ነበር በኒካህ ነበር የመሰለኝ። አሁን ሁሉም እያለ ነው። በኮሜንት ገብታቸው አንብቡ። ቪዲዮ ሰርታ ለብያቸዋለሁ። ራምላ አሳውቆን እያሉ ነው ማለት ነው። ዛሬ የሰሩት ቪዲዮ ላይ ትክክለኛውን ሊያሳውቁን ነው ብዬ ስመለከት እንደዛው መተሻሸታቸውን ሊያሳዩን መጡና ተሻሽተው ነው የተለዩት ማለት ነው። እኔ የምር እስከ መጨረሻው ነው ቪዲዮን ያየሁት፣ ምክንያቱም በቃ እውነቱን ሊነግሩ ነው። በጣም ደስ ይላል፣ ደስ ብሎኝ ነበር እና ቪዲዮ ሲያልቅ የምር በጣም ነው ያስጠሉ። ምንም በቃ እነሱ በቃ ይህንኑ መተሻሸታቸውን እሰይ እየተባሉ መሰላቸው። ምስል እንዲህ አላህን ፍሩ፣ እዛው ተሻሹ በካሜራ ጀርባ። በቃ ወንጀለኛ አላህ ወንጀል የወንጀል ቁናት አደረጋችሁ። እኛንም ሳታወናጅሉ እዛው ተሻሹ በካሜራ ጀርባ ማለት ነው። እንዲህ እኔ እውነቴን ነው። በቃ ኒካሃ አድርገናል ብለው ሊተነፍሱ ነበረ የመጡት የመሰለኝ ማለት ነው ግን እነሱ እንደዚሁ እየተሻሹ ምናምን ምናምን በዛው ቪዲዮ አለቀ ማለት ነው። እና ንገሩን ህባካችሁ ኒካ እንዳልተሳሰሩ እኔ ዛሬ ነው በቀደም ኳ ያለ ኒካ እኔ ብዙም ኮሜንት ላይ አንዳንድ ልጆች ምናምን ሲፈተፍቱ አይ እኔ ልቤን አላሳመንኩትም፣ ውስጤን አላሳመንኩትም። ዛሬ ግን እኔም ከነሱ በቃ ያላ ያለ ኒካ መሆኑን ከሚፈተፍቱት ጋር እነኝ ዛሬ እኔም ማለት ነው። ምክንያቱም ዛሬ ሊነግሩን መጡ ሲባ ሳይብዳቸውን ምንም ነገር ሳይሉ ስለተለዩ ይሄ ነገር ምንድነው? ችግር አለ። ችግሩ ምንድነው? ኒካ አላደረጉም። ኒካ ቢያደርጉ ኑሮ ፍርጥ አድርገው ይነግሩ ነበር። እንዲህ ወይኔ እናንተ፣ አንዳንዴ ቶፕ ሰፈር ቶፕ መንደር እንደው በጣም እየተበላሸ ነው። የተንቢ ያለችው ነገር የብር በዝ ብቻ ነው እንደ ዶላር የሚመጣው በመተሻሸት ምናምን፣ ከሀጅ ነብዬ ወንድ ጋ ምናምን ምናምን። ዶላር እኮ እያንዳንድሽ ነገ አብሮሽ አይቀበርም። ዶላር እያንዳንድሽ ነገ አብሮሽ አይቀበርም። ጥሩ ስራሽ ብቻ ነው ነገ ተከተሎሽ የሚሄደው። ጥሩ ለመስራ ሞክሩ። ለዶላር ብቻ ሰው አትበሉ። እውነት ነው። እናንተ የብዙ ሰው ወንጀል እየተሸከማችሁ ነው። ምክንያቱም እናንተ ተወናጅላችሁ፣ እኛ ደግሞ በእናንተ ገብተን ስናለቀልቅ እኛም ወንጀለኛ እየሆን ነው ማለት ነው በእናንተ በእኛ ወንጀል እናንተም ትጠይቃላችሁ እንዴ! በጣም እኮ የሚገርም የሚገርም ምን የምር በቃ፣ አሁንም ሚፍታህና ናዲ ትክክለኛ ኒካ ካላችሁ ወታችሁ አሳውቁት። በቃ ምን አስፈራችሁ? ኒካ ካላችሁ ወታችሁ ነገሩ ቦጭ አድርጉት። መቼም ምን እንጃ ይህንን ሰምቼ በቃ የእናንተን ነገር እስከምሰማነጀው ኮልኩት የምር እንደዚህ እየተለጣጠፉ እኔ እንጃ ብቻ ወላ በጣም እንኳን አላህ ጋር አዱኒያ ላይ ያሳፍራል፣ ይህ ነገር እና ይህን እንግዲህ ውድ ቤተሰቦቼ እናንተስ ምን ትላላችሁ? በኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ሀሳቤን እንደምትደግፉት እርግጠኛ ነኝ። መቼም ዜናን የሚደግፍ አይኖርም እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ያለው ነገር ደግሞ ወደፊት የምናየው ይሆናል። እኛም እንግዲህ ባለሙሉ ተስፋንን በኒካህንን ብለው እንደሚያሳውቁን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ባይ ባይ